እንደዚህ አይነት ቦታ ላይ ስለማልጠብቅ እናንተንም ቤተሰብንም ሁሉንም ሰው የሚያሳዝን ስራ ሰርች ያለው። የሰው ልጆች ስንባል ደካሞች ነን። እያንዳንዳችን ለመኖር የሚያጓጓ ነገር አለ። አንድ ሰው ባማረረ ቁጥር ሰይጣን ነው የሚቀርበው፣ ባመሰገነ ቁጥር ግን እግዚአብሔር ነው የሚቀርበው። ነገሮችን አስቤበት ፈልጌ ምናምን አይደለም ያደረኩት። ነገ ከናቴ ለመሄድ አስቤያለሁ ማለት ነውና ህፃን አዋቂ ነሽ። ህይወቴን ይዘራሽ በመሞት መካከል የአይኔ ስር ታምር ነች። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በአገር ውስጥም በአገር ውጭም ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ደና ናችሁ ወይ? የኔ ውድና የተከበራችሁ ቤተሰቦች እኔ ደና ነኝ፣ እግዚአብሔር የተመሰገነ ይሁን። ያው እንግዲህ ዛሬ የመቶኝ ለአንድ ጉዳይ ነው ከዛ በፊት ግን የምሬ ነው፣ በጣም ናፍቃችሁኛል። ያው እየጠፎ ነው፣ ሰሞኑን እየተገኘውም አይደለም። እንግዲህ ያው አንዳንድ ነገሮች ያው ታውቃላችሁ፣ ፋሚሊ እና እነሱን ለማስተካከል ከዚህ ወደዛ እያልኩ ነበርና ለዛ ነው የጠፎባችሁ፣ እና ከልብ በጣም ይቅርታ እና ዛሬ ቤት ሰዎች የመጣሁበት ጉዳይ ምንድን ነው እንግዲህ እናንተንም የምሬ ነው። ቤተሰብንም ሁሉንም ሰው የሚያሳዝን ስራ ሰርቻለሁ ማለት ነውና ያው ይህንን ስላችሁ ትረዱኛላችሁ ብዬ አስባለሁ። ምክንያቱም የሆን አንድ ሰው የተሳሳተ ነገር የሚያደርገው ፈልጎ ወይ ደግሞ እሱ አስቦበት አይደለም። የምሬ ነው ማለት በቃ ማለት በንደት የሚወሰኑ ውሳኔዎች ናቸው እና እኔ በመጀመሪያ ይቅርታ እንድታደርጉልኝ የሚፈልገው ነገር ምን መሰላችሁ የእናቴን ስም ወደ ሚዲያ ማምጣቴ በጣም ትልቅ ስህተት ነው፣ በጣም ትልቅ ጥፋት ነው። ምክንያቱም የሰው ልጅ ሲኖር ይጋጫል፣ እግርና እግር እንኳን ይጋጫል አይደል? እንደ እንኳን እናትና ልጅ ምንም በማያጣለው ምንም በማያነጋግረው ለተፈጠረው ነገር እኔ ወጥቼ ሚዲያ ላይ በመናገሬ በጣም የሚያሳፍር ስራ ነው የሰራሁት ማለት ነው። ከዛም አልፎ እንግዲህ ቤተሰቦች የምሬ ነው፣ እናንተን የሚያሳዝን ስራ የሰራሁት ምንድን ነው? እኔ በባህሉ ምድር እያጨስኩና እየጠጠው የተለቀቀ ቪዲዮ አለ። በሰዓቱ እኔ ካሜራ እንዳለ አላወቅኩም ነበረ። ነገር ግን በዛን ሰዓት ለእኔ ዓለም ምንም ማለት አይደለም። ለእኔ ህይወት ባዶ እንደሆነ ነበር የተሰማኝ። ማለት በቃ ተስፋ በመቁረጥ ደረጃ ላይ ነው የነበርኩኝ። ምክንያቱም እኔ እዚህ ምድር ላይ የምኖረው ግን፣ በጣም ይቅርታ አሁንም ድጋሚ እናቴን ስጠራ ማለት ነው። እኔ እዚህ ምድር ላይ የምኖረው እናቴን ብዬ ነው ማለት በቃ የሆነ ለመኖር አሁን እያንዳንዳችን ለመኖር የሚያጓጓን ነገር አለ። የዛሬ ሁለት አመት፣ የዛሬ አመት በቃ ብቻ የሆነ እንድንኖርለት የሚያደርገን ነገር አለ። ከዛ ውስጥ ደግሞ አንዱ እኔ የእናቴ መኖር በቃ ማለት እኔ እናቴ ስላለች ነው እኔ የምኖረው ብዬ አምናለሁ ማለት ነው። ያው ሁላችሁ ማለት ምናልባት ልትኖሩ ትችላላችሁ እኮ እናታችሁን አጣችሁ ምናምን። ነገር ግን ያው አሁን ብዙ ጊዜ አይታችሁ ከሆነ እኔ እናቴ በቤት ከሌለችን ያልኖር የሚል ሰው አለ። ነገር ግን በሆነ አጋጣሚ እናት ማለት ያው እድሜያቸው በሄደ ቁጥር ማለት ወደማይቀረበት ዓለም መሄዳችን አይቀርም እና ግን ከእናቱ ተነጥሎ ብዙ ሰው ይኖራል። ያው እኔ ግን እንደዛ ስላችሁ ማለት አይበልባት እንጂ እኮ እናቴ እኮ ማለት ወደማይቀርበት ዓለም ስትሄድ እኔ እሷን ተከትዬ ሊሄድ እኮ ላልችል እችላለሁ። ግን አሁን ላይ ለእኔ የሚሰማኝ ስሜት ምንድን ነው? ለእኔ እናቴ ሁሉ ነገር ናትና፣ እና እናቴ ማታት አልፈልግም እናቴ እንዲከፋት አልፈልግም ምናምን ነገር እና ያው ባልሆነ ባልሆኑ ሰዎች ለእናቴ ተደውሎ በተነገራት ነገር እኔ በሰዓቱ በጣም አዝኜ ነበረ። የእኔ የምትሉት ሰው እና ደግሞ ለመኖር የምትጓጉለት ሰው እንደዛ ሲናገራችሁ። በእርግጥ እኮ እናቴ ለእኔ መጥፎ ነገር ለመናገር አስባ ላይሆን ይችላል። ያው አንዳንዴ መቼም አነጋገር ይባላል እና ለምን እንደዚህ አደረግክ አይነት ጥያቄዎች እና የጠየቀች እንጂ እሷ እኮ ሌላ ምንም የሚያደረገችው ነገር የለም እና እኔ ደግሞ በሰዓቱ በጣም ተናድኩ። ለምን እንደዚህ ነገሯት? ለምን በቃ በጣም የምሬ ነው የምነግራችሁ። እና በጣም በጣም በጣም ይቅርታ እንዳልኳችሁ እናቴን ስም በመጥራት ሚዲያ ላይ በጣም ስህተት ነው። ምክንያቱም ሁላችንም እናውቃለን፣ እናቶች ለልጆቻቸው አይደለም እናት ስለወለደች ብቻ ለሌላ ሰው የምትጨነቅ ናት ማለት ነው። እና የእኔ ስህተት እዛ ጋ ነው ማለት ነው። እና ለማንኛውም ዛሬ የመጡበትኝ ይሄ ብቻ አይደለም፣ ሌላም ጉዳይ አለ። ያው ብዙዎች እያላችሁ ነበረ ምክንያቱም ነገሩን አስተካክለ ወደ ነበርክበት እንደምትመለስ ተስፋ እናደርጋለን ብላችኋል። እና እዚህ ጋር የእኔ ስህተት ምን መሰላችሁ? በሰዓቱ እንደዚህ አይነት ነገር ሲፈጠር ማድረግ የነበረብኝ ወደ ቤተክርስቲያን ነው መሄድ የነበረብኝ እንጂ አይ ወደ አልሆነ ቦታ መሄድ አልነበረብኝ። ግን እኔ አሁን እዚህ ጋር እኔ የምሬን ነው ቤተሰቦች ነገራችሁ። ከዛሬ ቀን ጀምሮ እናንተን ሊያስደስት፣ እናንተን ሊያዝናና ለእናንተን ሊያስተምር፣ በቃ ማዝናናቱ ችግር የለው ቢቀርም ማለት ነው፣ ግን እናንተ ሊያስተምር የሚችል ስራ እጅላችሁ እንደሚመጣ ከወዲሁ ልነግራችሁ ወዳለው ቤተሰቦች ማለት ነው እና ዛሬ እስኪ ከጠቀማችሁ እኔ ካሳለፍኩት እናንተን አንድ ምክር ልንገራችሁ። ያው ማለት ከጠቀማችሁ ትወስድታላችሁ እና ምንድን ነው በሰዓቱ ስትናደዱ ስራ ተበላሽቶባችሁ ሊሆን ይችላል ከሰው ጋር ተጣልታችሁ ጋር ሊሆን ይችላል ከአሰሪያችሁ ጋር ተጣልታችሁ ሊሆን ይችላል ሰው ስለእናንተ ለሌላ ሰው መጥፎ ነገር ተናግሮ ሊሆን ይችላል እና በሰዓቱ ማድረግ ያለባችሁ የምሬ ነው ሙስሊም ክርስቲያንም ብቻ ሁላችሁም በየሃይማኖታችሁ ጸሎት ብታደርጉ ባይ ነኝ ምክንያቱም እኔ በዛ ሰዓት ያንን ነገር ስሰማ ስልኩ ከተዘጋ በኋላ የማይሆን ውስጥ ከመግባት አምላኬ ክፉን ነገር አድርቅልኝ ብዬ ብጸልይ ኑሮ ከዛ ሁሉ ነገር አልደርስም ነበረ ነገር ግን እኔ ምን አደረግኩኝ አማረርኩኝ አንድ ሰው ባማረረ ቁጥር ሳይጣን ነው የሚቀርበው፣ ባመሰገነ ቁጥር ግን እግዚአብሔር ነው የሚቀርበው ማለት ነው። እና በዛን ታይም እኔ ባመሰግን ኑሮ ያሁሉ ነገር አይፈጠርም፣ ከማጨስ ከመጠጣት አልደርስም ነበረ ባህሉንም ትንሽ ቢደብረኝም በሰላም አሳልፎ ነበረ ማለት ነው። ቤተሰቦች እና እናንተም ቢሆን ከኔ ተምራችሁ የምሬን ከኔ አይታችሁ የሆነ ነገር ሲፈጠር ይሄንን ነገር አስታውሱ። የምሬን ሰው ሆናችሁ ደግሞ ችግር የማያጋጥም አይኖሩም። በእርግጠኝነት አንድ ቦታ ከተቀመጣችሁ አዎ ችግር አያጋጥማችሁም። ግን እናንተ እየሰራችሁ፣ እናንተ እየተንቀሳቀሳችሁ፣ እናንተ እየሄዳችሁ ከሆነ ምንጊዜም የሰው ልጅ ይፈተናል እና የሆነ ስትፈተኑ የሆነ ችግር ሲመጣባችሁ ሁላችሁ እምላችሁ ምንድን ነው በየሃይማኖታችሁ እንድትጸልዩ ነው ማለት ነው። እና ቤተሰቦች እንግዲህ ያው ከዛ ውጭ ደግሞ ብዙዎቻችሁ የምትወዱትን ነገር ያልኩ ምንድን ነው እስኪ እንደ እግዚአብሔር ፍቃድ መንገድ ሰላም ነው ተብሏል። እና ሁላችሁም ጸሎት አርጉልኝ፣ ዱዓ አድርጉልኝ። ነገ ከእናቴ ለመሄድ አስቤያለሁ ማለት ነው። እና ያው ክብሮም ጋር አውርተናል አንድ እህት አለችኝ እና አንዴት፣ አለችኝ ስላችሁ እንዲሁ በዩቲዩብ ነው የምንተዋወቀው እና መወለድ ቋንቋ ነው እና ያው ምን መሰላችሁ ያለችኝ፣ አንደኛ የእናትን ስም ሚዲያ ላይ ማውጣት ስህተት ነው። ሁለተኛ ደግሞ ከወንድምህ ጋር የሆን አለመግባባት ሲፈጠር ሚዲያ ላይ ማውጣቱ ትክክል አይደለም ብላኝ ነበረና ያው ዛሬ ከክብርም ጋር ወርተናል። ሚዲያ ላይ ማውራቱ አስፈላጊ አይደለም፣ ሚዲያ ላይ መከራከሩ አስፈላጊ አይደለም። ብዬ ስላሰብኩኝ ከእህቴ ይህን ትምህርት ወስጄ ክብሮም ጋር ቤቱ ላይ ቁጭ ብለ አውርተናል ማለት ነው። እና ያው ከዚህ በኋላ እንደዚህ አይነት ስህተቶች አይደገሙም ማለት ነው። ከዛ ውጭ ደግሞ እንግዲህ ያው ያላወራ ነው ከመሲ ጋ ነው። መሲን እንግዲህ አይታችኋል። በባህሉ ምድር እንኳን አደረሰ። እኔ ቪዲዮ ነ አዘም ቁጭ ብዬ ሳየው ማለት ነው እኔ እንደዛም አድርጎኛል እያልኩ ነበርና እንኳን አደረሰ ልትለኝ ሰፈር ድረስ እኔም ብላ አፈላልጋ መጣ። እኔ ግን ለእሷ ያልሆነ ንግግር ተናግሬ እንዲሁም ባለችበት ትቻት ነው የሄድኩት እና ዛሬ እሷንም ይቅርታ ለመጠየቅ እንዲሁም እናንተንም ሁላችሁንም ይቅርታ ለመጠየቅ ነው የመጣው ማለት ነው። መሲን ያው ደውዬላታለሁኝ፣ እየጠበኳት ነው። እሷንም አንዳንድ ነገሮችን ነግራታለሁኝ። ከዚህ በኋላ እንደዚህ ነገር አላደርግም፣ ብቻ ብዙ ነገሮችን እናወራለን። ነገ ወደ እናቴ እሄዳለሁ ማለት ነው እና ቤተሰቦች የምሬ ነው ከልብ ይቅርታ እንደምታደርጉልኝ ምክንያቱም እኔ ብዙ ታውቃላችሁ፣ ቤተሰቦች መቼም ኦልሞስት እንግዲህ ከእናንተ ጋር ከተገናኘን አመታትን አስቆጠረናል፣ እና በዚች ዓመት ውስጥ እንኳን ያሳለፍነው ተነግሮ ራሱ አያውቅ። እንዲሁ እናንተ ማለት ምናልባት ነገሮችን ወደ ሚዲያ ማውጣት ስለማትፈልጉ ወይ ደግሞ ሚዲያ ላይ ስላልወጡ ነው እንጂ ከእኔ በላይ እኮ ከባድ ችግር ውስጥ ገብታችሁ ሊሆን ይችላል። ግን ዛሬም አልፎ እዚህ ላይ ደርሳችኋል፣ እና ሁላችንም ብቻ ስንኖር ችግር ያጋጥመናል ማለት ነው። እና ከዛ ውጪ ደግሞ ከእኔ የሚጠበቀው ይሄ አይደለም። እኔ ብዙ ፈተኖችን አሳልፌ። በረከት እኮ ትናንት መዛ ላይ ነው ዛሬ መዛ ላይ ነው፣ የሆነ ነገር ሲፈጠር እንደ ሄለች እኮ ሲናደድ ያጭሳል ሲናደድ ይጠጣል መባል አልፈልግም። የምሬ ነው። ራሴን በጣም የወቀስኩት ቤተክርስቲያን ደርሼን የመጡት በቃ ራሴን አረጋግቻለሁ እና ይህንን የምናገረው ለእናንተ በቃ በተረጋጋ መንፈስ ነው፣ በደንብ አስቤበት ነው ማለት ነውና፣ እኔ የምፈልገው እንዲ በረከት እኮ የሚባለው ከዛሬ ሁለት ዓመት ወይ ከዛሬ ዓመት በፊት እኮ በእንደዚህ በእንደዚህ ጉዳይ ከሰው ጋር ተጋጭቶ ይጠጣ ነበር። አሁን ግን ከሰው ጋር ተጣልቶ ስራ እየሰራ ነው። ገብቷቸዋል። እኔ የስራ ሱስ እንዲዘኝ ነው የምፈልገው ማለት ነው እና ይሄ ልጅ እዚህ ጋር ይደርሳል ወይ ደግሞ ሰው ከገመቴ በላይ ሆኖ መገኘት ነው የምፈልገው ማለት ነው። ከዛ ውጭ ደግሞ ቤተሰቦች፣ እኔ ይሄንን ዛሬ ለመጨረሻ ጊዜ ነው የምናገረው። እኔን ለመጣል ብዙ ሰዎች እየሞከሩ ነው፣ ግን አይሳካላቸው። እንደ ሰው ቢሆን እኮ ማለት ነው ቤተሰቦች፣ እንደ ሰው ቢሆን ኑሮ እኮ ዓለም እኮ ባዶ ነበር የምትሆው። የምርስ ነገራችሁ ለምሳሌ ወደ ውጭ ሀገር መሄት እንችላለን። የሚጥለው ዝናብ፣ የሚፈጠረው ጎርፍ ለመሰላችሁ ያ ከእግዚአብሔር ጋር ስለሚጋጩ ነው። ግን እዚህ እኛ ኢትዮጵያ ውስጥ ግን በትንሹ ናቸው ከእግዚአብሔር ጋር የሚጋጩ ነገር ግን የብዙዎች ጸሎት ስላለ ነው እኛ ደና የሆን ነው እንዲሁም ብቻ እኔ የምሬን ነው የምነግራችሁ። ብዙ ብዙ ተንኮለኛ ሰዎች አሉ። የሆነ እኔ አሁን አንዳንዴ ስረዳው ነገር ምን መሰላችሁ፣ እዚህ የኛ ሀገር ላይ ስትሰሩ የማይወዱ ሰዎች አሉ። በቃ የእናንተን ውድቀት የሚፈልጉ ሰዎች አሉ። ለምሳሌ እኔ አሁን የምር እዚህ አገር ክፉ ነው እያልኳችሁ ማለት አይደለም፣ ግን የሆነ ምን አይነት ሰይጣን እንደገባላ አቅም፣ ምቀኝነት በቃ እዚህ እስካፍንጫ ድረስ የያዘው ማህበረሰብ ነው ያለ ማለት ነውና ለምሳሌ እኔ እዚህ ጋ አሁን ሲጋራ ላጭስ ብዬ ሱስ ላይ ሁኜ ምናምን ብለው አንድ ፓኮ እንደሚገዛ ልኝ እርግጠኛ ነኝ። ዛሬ እኮ ከንግ አልበለም ዳቦ ግዛልኝ ብለው ግን በጭራሽ ማለት ነው እና ሰው የሚጠቅመውን ነገር አያደርግላችሁ ማለት ነው። ሲቀጥል ደግሞ እኔ የተሸወርኩት ነገር ምንድን ነው ሰው አወራ ብዬ እራሴ መጉዳቴ በጣም ስተት ማለት ነው። ምክንያቱም ሰው ስለዋላችሁበትም ሳልዋላችሁበትም ያወራል። ዛሬ እኔ ጥቁር ቁር ብዬ ብመጣ እንደ ይሄ ልጅ ምን ሆነ ወይ ደግሞ አሁን ለምሳሌ ቀጭን የሆነ ሰው በሰፈር ሲያልፍ ይሄ ልጅ በቃ ምግብ አይበላም እንዴ ከምግብ ጋር ተገፋፍቶ ነው የሚኖር እንዴ? ይባላል። ወፍራም ሰው ሲያልፍ ደግሞ ይሄ ልጅ በቃ ሁሌ ነው የሚበላ፣ አያችታ። የሰው ልጅ እንደዚህ ጥቁር ስትለብሱ ማን ሞቶበት ነው? ነጭ ስትለብሱ ደግሞ ምን ባህል ኑሮት ነው? እና እኔ የተሸወድኩት ምንድነው? ሰው ስለኔ አወራ ብዬ የማይሆን ነገር በማድረግ ነው። ለማንኛውም ቤተሰቦች በጣም ተበሰከሰብኩባችሁ። ሆድ ስለባሰ ነው ማለት ነው። እና ምክንያቱም እኔ የምሬን ነው ለእናንተ በጣም ትልቅ ክብር አለ። በቃ እኔ ለሌላ ሰው ማልሮን እዚህ ጋር መጥቼ ለእናንተ አወራለሁ። እና መሲን እንጠብቃት ቤተሰቦች፣ ወዳችኋል። ቤተሰቦችን ሰላም ባያቸው። ዛሬ በጣም ወሬ አብዝቼባቸው በጣም ስኬባቸው ምናምን ነገር ነው እና ያው ስላረዘምኩባቸው ከአንቺ ጋ አንዳንድ ነገሮች እንድናወራ ፈልጌ ነው። እስኪ ሰላም በያቸው። ሰላም። አይ ስልኩን አትያሽ። ሰላም ለሰላምታ ስልክ መያዝም ከዚህ ልጅ ቤት ስመጣ በቃ ምንም ነፃነት እያገኙ አይደለም ቤተሰቦች። ለማንኛውም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የሁላችንም ቤተሰቦች እንዴት ናችሁ? ደህና ናችሁ? ይ እኛ ደህና ነን፣ እግዚአብሔር የተመሰገነ ይሆን። እናንተ ደሞ በያላችሁበት ሁላችሁም በቃ በቃ አሁን በቤት መጡ ምንድን ነው። እኔም በቤቴ ጠቻለሁ ብዙ ጊዜ ሆኖኛል። እንድናል ዛሉ እ ደግሞ እንደዚህ ዩነስ ላይ ስላየው በጣም ደስ ብሎኛል። ኦ ቤተሰብ በጣም ደስ ብሎኛል። በጣም ሀሳብ ላይ ነበርኩኝና እንደዚህ ዩነስ ስላየው በጣም አመሰግናለሁም ደግሞ በጣም ደስ ብሎኛል። ዛሬ እንግዲህ መስዬ የኔ ውድህት እንግዲህ ቤተሰቦች ሁላችሁም እኔና መስዬ ነበር አለ ታውቃላችሁ። ነገር ግን እግዚአብሔር ስላልፈቀደው ሊሆን ይችላል። የሰው ልጅ ደግሞ የሆነ አባባል አለ እኔ ረሰውት እንጂ የሆነ ያንተ ያልሆነውን ነገር የኔ እንዲሆን ብላት ይመኝ ወይ ደግሞ በማያድሩበት ቤት ምንድን ነበር የሚባለው? በማያድሩበት ቤት አያምሹ ነው፣ የማታድሩበት ቤት ላይ አታምሹ። ገብታችኋል? አባባሪ እና እኔና መሲ ደግሞ የሆነ ግንኙነት ነበር። በሰዓቱ እንግዲህ እግዚአብሔር ፈልጎት ወይም ደግሞ እግዚአብሔር የፈቀደው ነገር ስላልሆነ ጊዜውም ስላልሆነ ነው። እና መሲ የኔ ውድህት ናት ብዬ አስባለሁ። አልተሰሰ እና የምር ቤተሰቦች እና የምር ባለፈው ስላስቀየምኩሽ ባለፈው በባህሉ ምድር እኔም ብልሽ ማይሆን ነገር ላይ እንድታይ ወይ ደግሞ በእኔ ተስፋ እንድትቆርጭ። ዛሬ እኮ እኔና ና መሲ አንድ ስንሆን እኮ የሰው ወሬ ምናምን እንዳለ ሆኖ ነው ገብቷቸው ኋላ እሷም ይህንን ወሬ ተቋቁማ ከጎን የሆነችው እኔ ትልቅ ደረጃ እንድደርስ እኔም ከእሷ ጎን መሆኖ እሷ ትልቅ ደረጃ እንድትደርስ በሚለው ነው። ምክንያቱም መወለድ ቋንቋ ነው አይደለም እና የምር እኔን ነው የምላቸው ሰዎች ከልብ በጣም ይቅርታ መስዬ። ያው በሰዓቱ ያደረኩት ነገር ትክክል አይደለም። ምክንያቱም አንዳንድ ደግሞ መሰለች ስትናደጅ፣ የሆነ ወይ እኛ አሁን ብዙ ጊዜ አንቺም ሆነ እኔም ሆነ ሌሎችም ስንናደድ ማመስገን ሳይሆን ማማረም ነው። በእርግጠኝነት ነው የምነግርሽ የሆነ ነገር ተሳክቶልን ካልሆነ በስተቀር የሆነ ነገር ተበላሽቶብን አመስገነን አናውቅም። አሁን አመስግንሽ ታውቂያለሽ መቼ የሆነ ነገር ተበላሽቶብሽ ለሁሉም ነገር እግዚአብሔር ይመስገን ብለሽ አታቅ። ፈጣሪ ለምን በዚህ ልክ ፈተንክ ነው የምትይው። እና ለዛም ነው ሳይጣን እኛን የሚቀርበን። በአማረርን ቁጥር ሳይጣን ይቀርበናል፣ በአመሰገን ቁጥር ግን እግዚአብሔር ግን። እኛ ለሳይጣን ነው ቦታ የምንሰጠው። ቦታ የምንሰጠው ስልሽ ተሎ ነገሩ ሲፈጠር እናማራለን ማለት ነው። እና በሰዓቱ እኔ በጣም ተሰማኝ። ባለፈው ምናልባት አይታችሁ ከሆነ ከዳኒ ቪዲዮ ላይ የተለቀቀ ተናግር ያለው ምናልባት ብዙዎቻችሁ ጋር ላይደርስ ይችላል። ነገር ግን እዛ ጋር የተናገርኩት ምንድን ነው የሚገርምሽ መሲኔ ያንን መጠጥ ገዝቼ ምናምን አደለም። ያው ስዕለት አለ፣ የመስቀል በየአመቱ ስዕለት አለ እና ሳልፍ፣ ጎረቤት ናቸው፣ በረኬት ና ምናምን ሲሉኝ፣ አይ እኔ እንኳን ቅርብ ምናምን ብዬ ቤት ስገባ ያንን መጠጥና ምግብ ዘውል ይመጡ ማለት ነው። ከዛ ምግቡን ሁለቴን ወረስኩትና ወጥቼ፣ ከዛ ዝም ብዬ ሳስበው የሆነ ያንን መጠጣ ይቻላሉ እዥው ወጦ ማለት ነው ቀመስኩት እና ዝም ብዬ ቀመስኩት ከዛ እዥው ወጦ ማለት ነው እና በሰዓቱ ሌላ ውስጥ ነበርኩ ማለት ነው እና ነገሮችን አስቤበት ፈልጌ ምናምን አይደለም ያደረኩት መስዬ እና በጣም በጣም በጣም ይቅርታ ችግር የለውም ማለት ምን አለ ለምሳሌ የሰው ልጅ ምንድን ነው ማለት ሁላችንም የሰው ልጆች ስንባል ደካሞች ነን ማለት ከሁላችንም በላይ አንድ ፈጣሪ አለ ከፈጣሪ ቤታችን ግን ሁላችንም ፍጡራን ነን እና ሁላችንም ደካሞች ነን ማለት፣ ሁሉም ሰው በሕይወቱ ጠንካራ ሊሆን አይችልም ማለት የሆኑ ችግሮች ሲገጥመን ለመጠንከር ልንሞክር እንችላለን፣ ግን ደግሞ ፍጹም የሚሆን ማንም ሰው የለም። ስለዚህ በዛ ሰዓት ላይ አንተም ተናደህ ስለነበረ ስህተቶች ተፈጠሩ። ማለት እኔ በሰዓቱ እኔን ይቅርታ የሚያስብል ምንም ነገር አላደረክም። እንደ እውነቱ ግን ይቅርታ መጠየቅ ደግሞ ታላቅነት ነውና ይቅርታ ከጠየቅከኝ እኔ ይቅርታህን እቀበላለሁ። ግን በሰዓቱ እኔ ምንም የተከፈውበት ነገር የለም። እኔ ማለት እኔ የከፋኝ ያዘንኩት ምንድን ነው በሰዓቱ እንደዚህ አይነት ቦታ ላይ አንተ ማለት ሳገኘ እንደዚህ አይነት ቦታ ላይ ስለማልጠብቅ አንተ ነገ ትልቅ ቦታ ደረጃ ላይ ደርሰ ብቻ እኔ ለአንተ ማስበው በጣም ትልቅ ነው እና ያንን ስለማስበ የነበረ ጭራሽ በበዓሉ ምድር እንደዛ ሁነ ምናምን ሳገኝ በቃ በጣም ውስጤ በጣም ተረበሸ ምናምን። ለዛም ነው ወንድምህንም ጠርቼ ነገሮችን ለማስተካከል የሞከርኩ መስሎኝ ከዛ ደግሞ ከበሳጭ ተብኝ ስትሄድ ደግሞ እን ነገሮችን አበላሸው እንዲ ምናምን ብቻ በጣም ተወዘጋ ግቤ ነበረ። ብቻ ዛሬ እዚህ ላይ ሆነ ስላየው በጣም አመሰግናለሁ። በጣም ደስ ብሎኛል እና ማለት ድጋሚ እንደዚህ አይነት ቦታ ውስጥ ባትገኝ እኔ የምር የምር እኔ ማለት ቤኪን በፊት አውቀዋለሁ። ምናልባት አሁን ላይ ተራርቀን ሊሆን ይችላል ግን በፊት ስለነበረን ግንኙነትም ታውቃላችሁ እናንተም በፊት ላይ በጣም ብዙ ነገሮችን አብረን አሳልፈናል። በዛ ሰዓት ላይ እኔ ሳውቀው ቤኪን በጣም ጠንካራ ከስራና ማለት ስራ ብቻ ነው የሚገዛው ለስራ ብቻ ነው እራሱን ዝቅ የሚያደርገው፣ ከዛ ውጪ ግና በሁሉም ነገር በጣም ጠንካራ የሆነ ልጅ ምንም ነገሮች ቢፈጠሩ፣ ኢቭን እንደዚህ በሰው ወሬ ምናምን ራሱ ሰው የሆነ ነገር ሲያወራ የሰው ልጅ መጥፎ ነገር ሲያወራበት ማለት ነው። ሰው የሚገፋው ነገር ከሌለ መስራት አይችልም ብሎ የሚያምን አይነት ልጅ ነው የነበረው እና የዛኔ እንደዛ ነገሮች ብልሽትሽት ብለው ሰው ስለኔ ያወራ ብሎ እንደዛ እየጠጣ ምናምን ሳገኘው በቃ ኒንጃ በጣም ነበር ያዘንኩት የነበረው ግን እግዚአብሔር ይመስገን የሰው ልጅ ደግሞ ከስህተቱ ተምሮ እንደዚህ ሲቆም ደስ ይላልና በጣም ደስ ብሎኛል ዛሬ እና መሲዬ፣ ዛሬ እንግዲህ የጠራሁሽ ምንድን ነው፣ አንድም ይቅርታ። ለምን ነው ይቅርታ መጠየቅ የፈለግከው ስላልሽ፣ ደግሞ በባህሉ ምድር የአንችን ሀሳብ ተቀብዬ አደለም፣ ሄል ቦታ የተባል በጣም ተበሳጭ ችብሻለሁ። በጣም ሌላም ነገር ብዬሻለሁ እና እሱ በሱ አንድ ይቅርታ። ከዛ ደግሞ ምንድን ነው ያው መንገድ ተከፍቷል። ነገ ወደ እናቴ ሊሄድ ነው እና ነገ ከቻልሽ መናሪያ መጠሽ መስሸኝ ደስ ይለኛል። ክብሮም ጋር ማወርተን ተስማምተናል። ክብሮ የሚመጣል ማለት ነው እና ሸኛ ነገር እንዲህ በደስታ እሺ። እና ያው ያለው ነገር ይሄ ነው ማለት ነው። እና በጣም በጣም ነው የምወዳቸው። በጣም ነው ማከራችሁ። ነገ ወደ ማዘር እንሄዳለን፣ ብቻ መንገድ እንደተከፍተ እያቆየልን፣ ሰላም ያድርግልን። ሀገራችንን እወዳቸዋለሁ። ቻው ያቸው ሰናባ